እሺ፣ አልሰደብኳትም ተውኩት፣ መስደቡ ተውኩት። ነገር ግን የሆነ የማይሆን ነገር ሰኒ፣ ቤትሽ ላይ ቤትሽን አስከብሪ። ምን ሆነሽ ነው ሰኒ? ሀይ፣ አንቺ ምን ሆነሽ ነው? የእኔ ክብር የሌላ ሰው እንዴት ነው ክብር የሚሰጠው? እኔ ሳኒ ብሎ ካድርጓል ብሎ በረከት ይናገራል። እንዴት ነው ብርቅ ነው ወይ?

ለወሽናሽ ስለምወድሽ እና ስለማከብርሽ፣ ፎቶ ፈልገሽ የት ነች ሳሚ ብለሽ አንቺ ፈልገሽ ማጠፋት ነው። ክብር ያለሽ አይደለም ገባሽ አይደለም? እኔ ወላሂ ላዚም እኔ ወላሂ ላዚም። አንቺ ብሩኬ ስለዘቀዘቅሽ አይደለም እየተከራከርኩሽ ያለሁት፣ እዚች ጋ ሰኒ በመጥፎ ነገር እንዳትጠቢ ሲጀመር። አንቺ መዘቀዘቅ እንኳን የለብሽም። ካላ ሰኒ ምን ሆነሽ ነው?

ሞተች እንደውም ማለት ነው። እኔ በብልግና ከማስራት ውጪ ሞተች ሲሉ ደስ ይለኛል። ገባሽ? ግን በብልግ እንዳይል እንድትሰሩ አልፈልግም። እኔ ክብር ያለኝ ሰው ነኝ። ገባሽ አይደለን? የተከበርኩ ሰው ነው ለራሴ ማለት ነው። ገባሽ አለው። እኔ በደንብ አምሳለሁ። እኔ በደንብ የሚያውቅሽ ባለው ካዎች ምንድን ነው ሞተች ብሎ የዘቀዝቁኝ ከፈለጉ ሞተች ብሎ አንቺ የሚያቁሽ ያቁሻል። በደንብ በጠቅቀን አናውቅሽም። ነገር ግን ሰው አሳስቶሽ አንቺ የሆነ ማንን እንደሚዘቀዝቅ ታያለሽ። እኔ አካውንቱ መታሰየን ቢሰነ ከምን ሆነሽ ሜሪ የት ናት? አሁን ትመጣለች ከቢሮ ስትመለስ ነው። እኔ ሁላችሁም በጣም ነው ያዘንቷችሁ። ለምን አትሉም? ሳንዬ ሲዘቀዘቅ ደስ ይላችኋል። ሩኬስዘቀደዘቅ ሀይም ለምንድን ነው ለምንድን ነው ምንድን ነው? እኔ ሳንዬም ሰው ነኝ እኮ ሜሪም ሰው ነች። ሜሪን እና እኔን እኮ ነው እየዘቀዘቁኝ እና ብቻ ማበዝ ነው እንጂ ለኛ አግዛችሁ አታውቀውም። ምድረ ሸቃሪ አንቺ አሁን ስለአስጠፋዎች ቀረ ብሎች ነው? እኔ ስለ አስጠፋዎች ቀር ብሎኝ አይደለም። ግን አንቺ አሁን እንጂ አሁን አስረ እያወረሻለሽ ለምን አደረግሽ? ለምን አደረግሽ ነው። ለምን ሳኒ ፎሎቶ ለምን አደረጋችሁ? አላሽ ገባሽ በጣም እኔ አንቺን በጣም ወድሻለሁ አከብረሻለሁ። ነገር ግን የሰኒ ፎቶ ለምን ስሜት አለኝ። ስሜታቸው አይቋረጥና ማለት ነው ለምን አደረጋችሁልን? አካውንቱን አላገኘውትም። አንደኛ አካውንቱ ካገኘ ነው ዘድጋ ኮሜንት ምስር ሆነ። ከተቻለን አካውንት እናዘጋለን እንላለን። ነገር ግን አይዘጋም ዞሮ ነው። የራሷ በረከት በሌላ አካውንት ይሄኔ ፎቶ ሰጥታ

ይሄዳለ የቲክቶክ ህግ ይሄዳለ። አንቺ ቪ የምትባለው አቦ ልኪያት አለው በኋላ እና የሚያጋግልሽ የሚያቀጣጥር ሰው እኮ ነው ያስጠላኝ በዚህ

ባይዘዌ ማለት ነው። እኔ ሰው ወደደኝ አልወደደኝ የምሬ ነው። እኔ ፈጣሪ ብቻ ይወደደኝ እንጂ ማንም ወደዳኝ አልወደደኝ ችግር የለኝም። ግን ብሩኬ በጣም ነው ያዘንኩበት። እንዴት እንደዛ ትላለች? እኔ ጋር በውስጥ የሚጀነጀነው ነገር ብሎክ አድርጌያለሁ ሲል በጣም ነው የተናደድኩት።

ይሄ ተበላው። እኔ እኮ የለም ሰው አሁን ብሎክ ለመፍታት አሁን ማን እየቱ ጋር ነው ስም ሰርች የሚደረገው? ልፈታት ነበር። ችግር ሌላ ቦታ ያን ትጨናነቀ የኔም ቤት ወጣ ገልበጥ እንዳታረገው ፈራሁት። ግን ለማንኛውም እኔ በጣም ነው ያዘንኳቸው። ሳኒ ፎቶ የሰኒን ፎቶ እንዳትነኩ። ሰኒ ማለት የተከበረች ንግስት የንግስት ዋዕት ናት። ስለዚህ እናንተ ሲጀመር እናንተ የራሳቸው እንትን ቢኖራችሁ ኖሮ ብልግና ነገር። አንቺ ሃይሚ የተቀናበረች ፎቶ አይተሽዋል ሳኒ አምደሷና የተደረገ ቆይ ለጠይቅሽ እኮ ነው። ቆይ ያኮይነ ይሄ አይቼ የምር እግዚአብሔርን አልቅሽ ነበረ። ሀይሚ እየተደረገውን ነገር ማለት ነው። እግዚአብሔርን እንምልሽ። ከዛ በኋላ ደግሞ የራሴ ፎቶ አደረጉ። እኔ ዛሬ ጠዋት ማዛጋ ማዛ ቤት ከፍታ ነበረ። ማዛጋ ገብቼ ወላይ ለዚህ ማስለቀሱኝ ያኔ ባለጌ ነገር በላይ የተጻፈበቱን አይቼ በላይ የተጻፈበቱን እና እንደገና ደግሞ የተቀናበረበት ድምትኑ ሲሜ ሲሚ የምሬ ነው። በኋላ እኔ እንደዛ አድርጌ ሴት ልጅን ነው የሚያደርገው፣ ወንድን አላደርግም። ሲጀምር ሴት ልጅን በዛ ድምፅ በዛ ሁኔታ ቀጭ አደርጋለሁ። ገባሽ አይደለ? የምሬ ነው። ምንም እንዳታውቅ በራሴ ቤት ነው። እኔ ሌላ አካውንት የለኝም፣ ይሄ ብቻ ነው። ተቃለሽ ግን በዚህ ስልክ በዚህ ስልክ እኔ ያደርጋችኋለሁ ማለት ነው። ገባችሁ? እኔም አደረጋችሁ፣ እናንቴም አደረጋችሁ ማለት ምን ማለት ነው? ማናት ደግሞ፣ ያቺ ደግሞ ሀይሜ በውስጥ ሰድባ ነው። ማናት ሀይሜ በውስጥ የሰደበቸው ማናት? ማናት ኮሜንት ያወጣቸዋል። እንካን ሰደብች። እኔን አስወጣሽኝ ነው ወይስ ሰው አስገባኝ? እኔ አላውቅም። የኔ ውድ አለሁ አለሁ አለሁ ይወጣሁ ደከምኩት። ፈጣሪ ግስ ደክማልኩ። እናንተ ይሰለቻል። እኔ ሁለተኛ አትንኩኝ። ሲጀመር እኔ ገስት ላይ አልገባም። ምን ሁለተኛ አትንኩኝ። እኔ ከዚህ በኋላ የትም አይገባም የትም አይወጣም። ደስ ይበላችሁ። ዛሬ ጀምሮ አይመጣም። ሲጀመር አዳሜ ሌላ ነገር ጌስት ምንም አልገባም። እባክሽ ምንድን ነው ሌላ ነገር? አታወሩኝ የምሬ ነው። እኔ አልፈልግም በጣም አልገባ ምናምን እንዳት አንቺ ደግሞ ለማ ደስታ ብለሽ ነው? ወይኔ ሰኒ አንቺ አንቺ ራስሽ እኮ ደስ ብለሽ አይደል? እንደኔ እየተዘገዘገት ቦታ ሳተነሽ እዚህ የምታሽቀባጥሪ

የሰው ፎቶ የሚሰራው የምሬ ነው። የምንሆናችሁ ነው። እኔ ተሰርቼ ለምን ዝም ይላሉ። የራሳችሁ ስራ ብቻ ነው እንደምታስ። መልካም ቀን ይሁንላችሁ። ውሀ ላይ እስከሚገባ ማለት ነው። ደህና ዋሉ።

እዚህ ላይ ላላችሁት ልጆች ያኔ ልጅቱ ከማንም ጋር ኬዝ የላትም። ተፈለጋችሁ እኔ አምትቼ ብሩኬንም ቢሆን እዘቀዝቃለሁ እኔ ማንም ገዳፊ አይደለውም። ግን ያው እሷ ሰው ያቀናበረቻት ልጅ ለምን ቦለከችኝ ብላ ነው ብለዋል። ተሻላችሁ ቤቷን አዘጉ። ካሻላችሁ የምትቀርቧትና የምታገኟት ልጆች በቅርቧትና ሽያሽ እቺ ልጅ እናንተ አታውቋትም እንጂ ከዚህ በፊት የበጎች ራስ መታት የምትለዋ ልጅ ናት። አንደኛ በመቀጠል ከዚህ በፊት የእንትና የፍቅር እና ከበነ አባቷ የሞት አባቷን ወስዳ ዘቅዝቃ ከዛም በኋላ ፍቅር ደግሞ እሙሽ ስትዘገዝቅ አጠፋለው አጥፊ ያለቻቷ ልጅ ናት። ባችሁ ሀይሚ ስለቦለከችኝ ሀይሚ ስለቦለከቻት አይደለም። ሀይሚ ደግሞ ቦለከቻት አልቦለከቻት፣ ታዲያ ዘቅዝቃ ስትቀመጥ ዝምድትሏት ነበር ልትላል ነበር ደጋረገቻት አንቺ ማለት ነው

እነዚህም እሷ ፕሮፋይል ግን አላደረገችም። ነገር ግን ለሁለቱም ነው የምትከራከረው። ሜሮ፣ እግዚአብሔርን ነው የምልሽ አንቺ። እኔም በጣም ነው እያቃጠልች። ልጅቷ ቤት አሳይ ስትባይ፣ እንዴት ነው እየተሆነሽ ነው? የመጠሽው አፈር

ስሙን አምጪው ስሙን አምጪው። እና እንትነስ ከመሸጣረግና እወጣለው። እኔ ከፈለጋችሁ እንደፈለጋችሁ ታረጋራችሁ፣ እኔ ወጣለው። ግን ስሙን አምጪው አለ። ስሙን ስሙ ሜሮ ሜሮ፣ ለእኔ በውስጥ ላክልኝ። ልጅቷን ማለት ነው። እስቲ ውዴ፣ በውስጥ ም ሼር አድርግልኝ። ዛሬ ጫጫ ፈጣሪ ትግስቱ ስለኝ ነ ስራ ይህ ሊስራበት የሚሉት ሰዎች

ወይኔ አላየሁትም። ቤት ሆኖ ቃልዬንም ዘግዝቃለች እኮ። በስመ አብ ወልድ መንፈስ ቅዱስ። ልጆች በጣም ጠግቧል። የምሬ ነው ልጆች በጣም ጠግቧል። ዘግዝቁ እንደፈለጋችሁ ማንንም ሰው እኔ አያገባኝም። ሶፊ እስቲ ሳቪያ ታንዴ ታንዴ ሶፊ ቴኝ በእናትሽ፣ እኔን ተዘነቂ አንቺ ጃንቲ። እሷ አሁን ለሀይሚል እያልቅሽ ነው የምትገባው። እኔ ያውቃሉ የኔ ነገር ቲታ ማለት ነው። በጣም አሳዝናል ይሄ ነገር። ብሎ ብሎ ደግሞ ብሎ ያወራልኮ መከታዬ በጣም ጥሩ ሰው ነ እኔ የምር የሆነ ነገር ተውኩሉና ወደዛ እንዲገባ እያረጉኝ ነው። ግን እኮ የሀሳብ መቤቴንን፣ በቤት ወደዛ እናንተ የምትገቡ ነው የሚገፋፉት ማለት ነው። እኔ ደሜ ነው የሚፈላው፣ መቤቴንን ደሜ ነው የሚፈላው። እኔ አርጊ አርጊ ይለኛል፣ ግን እኔ በጣም ሰች ከማንጋ ከተበላሸ ከቆሸሸው ጋር ማለት እያዩ ነው የሚያልኩት። አስራ ስድስት ሺህ ሰው እያየ ይ እንኳን የሚል የለም። ገበር እየኮመተ እየሳቁ ነው የሚያልቁት እና እንደዛራ። ስለዚህ እኛም ደግሞ የሚዘቀዝቅ ስልክ አለ። ኧረ እኔ ማሬ ምን እኔ አንድ ካጋጠመኝ ሀይሜ ተዘቅዝቃ ብሩ ከፍ ብለው እናቴ ትሙት ማንንም አልሰማም። ገደል መግባት ይችላሉ እኔ ይቻ ይምጣልኝ፣ እኔ አሳያችኋለሁ ማን እንደሆንኩ ማለት ነው። ግን እንደዚህ ያባሉት ማለት ነው። እናንተ እርስ በርሱ እንድትባሉ ያደረጉት እነዚህ እኔ አሁን